ሲዳማ ቡና ሀዘን ላይ ነው። ወላይታ ዲቻ በአሁኑ ሰዓት ያዙኝ ልቀቁኝ በሚል ልዩ ደስታ ላይ ይገኛል። የኢትዮጵያ ፕሪምየር ሊግ የ2017 ዋንጫ አሸናፊም ሆኗል። የሲዳማ ቡና ስፖርት ክለብ የታገዱ ተጫዋቾችን በማሰለፍ ያሸነፈው የኢትዮጵያ ዋንጫ በፎርፌ ተሸናፊ ሆኖ ዋንጫውን ለወላይታ ዲቻ ተመላሽ እንዲያደርግ የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ አባሎች በቀን 24 10 2017 ባካሄዱ ስብሰባ ላይ ተወሰነ። ጉዳዩም እንዲህ ነው። በኢትዮጵያ እግር ኳስ ፌዴሬሽን ጸድቆ ወደ ስራ ላይ ከዋለ ጀምሮ የኢትዮጵያ ፕሪምየር ሊግ የፋይናንስ አስተዳደር መምሪያን በመተላለፍ የተወሰነባቸውን ውሳኔ ይግባኝ በማለት የኢትዮጵያ እግር ኳስ ፌዴሬሽን የይግባኝ ሰሚ ኮሚቴ አራት ክለቦች ላይ ማለትም በመቻል ስፖርት ክለብ፣ በሀዋሳ ከተማ ስፖርት ክለብ፣ በሲዳማ ስፖርት ክለብ እንዲሁም በመቀለይ ሰባ እንድርታ ስፖርት ክለብ ላይ የወሰነውን ውሳኔ ያጸና ቢሆንም ሶስቱ ክለቦች ማለትም መቻል ስፖርት ክለብ፣ ሀዋሳ ከተማ ስፖርት ክለብና ሲዳማ ቡና ስፖርት ክለቦች የኢትዮጵያ እግር ኳስ ፌዴሬሽን መተዳደሪያ ደንብ ውጭ ጉዳዩን መደበኛ ፍርድ ቤት በመውሰድ ክስ በመመስረትና ውሳኔውን በማሳገድ እግድ የተጣለባቸውን ተጫዋቾች በሶስት ክለቦች ተሰልፈው እንዲጫወቱ መደረጉን የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባላት በቀን 24 10 2017 ባካሄደው አስቸኳይ መደበኛ ስብሰባ ላይ ገምግመዋል። በመሆኑም ጉዳዩ በይግባኝ ሰሚ ኮሚቴ በውሳኔ በኋላ ዓለም አቀፍ የስፖርት ግልጋሎት ፍርድ ቤት ላይ ሲገባ መደበኛ ፍርድ ቤቱ በመውሰድ ሶስተኛ ወገን ጣልቃ ገብነትን አስከትሏል። ይህም በዓለም አቀፍ የእግር ኳስ ማህበር ፊፋ መተዳደሪያ ደንብ አንቀጽ 14 ንዑስ አንቀጽ አንድና የእግር ኳስ ፌዴሬሽን መተዳደሪያ ደንብ አንቀጽ 17 ላይ አንደኛ እዝባር በመጣስ ይህን ተከትሎ የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ አባላት ዛሬ ሰኔ 24 2017 መደበኛ አስቸኳይ ስብሰባ ባካሄዱበት ላይ የሚከተሉትን ውሳኔዎችን አሳልፈዋል። አንደኛ፣ ሶስቱም ክለቦች የፍትህ አካላት ውሳኔ በአስቸኳይ ተግባራዊ እንዲደረግ፣ ሁለተኛ፣ የተጣለባቸውን የገንዘብ ቅጣት በመክፈል ሪፖርት እንዲያደርጉ፣ ሶስተኛ፣ የፍትህ አካላት የወሰኑትን ውሳኔ መደበኛ ፍርድ ቤት በማስኬድ መሰለፍ የሌለባቸውን የታገዱ ተጫዋቾችን ተጠቅመው በአሁኑ ሰዓት ያጫወታቸውን ጨዋታ ሙሉ በሙሉ በፎርፌ ወይም ዜሮ ነጥብ እገዳ፣ እንዲሁም ለተሸናፊ ክለቡ ሶስት ነጥብ እንዲሆን ተጋጣሚዎች የፎርፌ ውጤት እንዲሰጣቸው የወሰነ ሲሆን በአራተኛ ደረጃም ደግሞ ኢትዮጵያ በልዩነት ሲጠበቅ የነበረው የሲዳማ ቡና ስፖርት ክለብ የታገዱ ተጫዋቾችን በማሰለፍ ያሸነፈው የኢትዮጵያ ዋንጫ በፎርፌ ተሸናፊ ሆኖ ዋንጫውን ለወላይታ ዲቻ እንዲመልስ ተደርጓል። በአምስተኛ ደረጃ ወላይታ ዲቻ ስፖርት ክለብ የፌዴሬሽን ዋንጫ የ2025 እዝባር 26 የውድድር ዘመን ተሳታፊ እንዲሆን የኢትዮጵያ ፕሪሚየር ሊግ የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ የወሰነውን ውሳኔ ተግባራዊ በማድረግ የሊጉን ደረጃ እንዳዲስ እንዲያሳውቅ ከላይ የተጠቀሱ ክለቦች በተጨማሪ የፋይናንስ መመሪያውን ተከትለው ሌሎችንም 14 ክለቦች ስለ መስራታቸው ኮሚቴው ተጨማሪ ክትትልና ምርመራ በማድረግ ላይ ሲሆን፣ በአሁኑ ሰዓትም ልዩ ልዩ መረጃዎችን እያጣራሁ ነው ብለዋል። ስምንተኛ ምርመራ ተካሂዶ በአጭር ጊዜ ውስጥ ውሳኔ እስከሚጠናቀቅ ድረስ የኢትዮጵያ ፕሪምየር ሊግ ክለቦች መካከል ከፕሪምየር ሊጉ ወደ ፕሪምየር ሊግ የሚከናወኑ ተጫዋቾች ምንም አይነት ተቀባይነት የሌላቸው ዝውውሮችም እንቅስቃሴ የታገዱ መሆኑን ፌዴሬሽኑ አስታውቋል። አስረኛ ዘጠነኛ በአዲሱ ደረጃ ሰንጠረዥ መሰረት የ2017 የውድድር ዘመን በሊጉ የወረዱ ክለቦች ባሉበት እንዲቆዩ፣ የመጨረሻውና አስረኛው የ2018 የውድድር ዘመ መን የኢትዮጵያ ፕሪሚየር ሊግ የ17 ተሳታፊ የነበሩ 18 ክለቦችና ከፍተኛ ሊግ ያደረጉ ሁለት ቡድኖች በማካተት በ20 ክለቦች መካከል እንዲካሄድ፣ የ2018 የሊግ ውድድር አራት ክለቦች ወደ ከፍተኛ ሊግ እንዲወርዱና ሁለት ክለቦች በከፍተኛ ሊግ እንዲያድጉ እንዲደረግ ወስኗል። ለነበረን ጊዜ እጅግ አድገን እናመሰግናለን። መልካም ቀን ይሆንላችሁ።